በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተባረክ እግዚአብሔር ዛብ ፀሐነ እስከዛቲ ሰዓት እስከዚህ ቀን እስከዚህ ሰዓት በቸርነቱ በምሕረቱ ጠብቆ ለዚህ ቀን ያደረሰን የአባቶቻችን አምላክ የእኛም አምላካችን ለውለባሪ መድን ያለም የተመሰገነ ይሁን። በቅድሚያ እንኳን ለሊቀ መላይት ቅዱስ ሚካኤል ዓመታዊ በዓል በሰላም አደረሳችሁ አደረሰን። ሰኔ 12 ለምንድን ነው የሚከበረው? በማክበራችንስ የምናገኘው ምንድነው? እንዴትስ ነው ማክበር ያለብን የሚለውን እና ያለን እግዚአብሔር አምላካችንን ለሁላችንም ማስተዋሉን ጥበቡን ያድለን። መልአኩን ልኮ አዳነኝ በሚል ኃይለ ቃል አንስተን የቅዱስ ሚካኤልን በሰኔ 12 ያደረገውን ተአምር እንነጋገራለን። ለእኔ የምናገርበትን አንደበት ለእናንተ ደግሞ የምትሰሙበትን ጆሮ የምታስተውሉበትን አይምሮ እግዚአብሔር አምላካችን ለሁላችንም ጥበቡን ማስተዋሉን ያድለን። ይህንን አሁን መልአኩን ልኮ አዳነኝ የሚለውን ኃይለ ቃል የተናገረው መዝሙረኛው ቅዱስ ዳዊት ነው። በዚህ በግዙ መዝሙረ ዳዊት መዝሙር አንድ መቶ ሃምሳ አንድ ላይ የተጻፈ ስለ ራሱ ቅዱስ ዳዊት የተናገረው ኃይለ ቃል ነው። ቅዱስ ዳዊት የስሙ ትርጓሜ እንደሚታወቀው ልበ አምላክ ወይም የተመረጠ ምርጥ ማለት ነው። ቅዱስ ዳዊት እንዲህ ይላል፤ መኑ ነገሮ ወለእግዚእየ ለጌታዬ ለአምላኬ ለፈጣሪዬ፣ በእውነቱ ማን ነገረው? በመከራ ውስጥ በነበርኩበት ጊዜ፣ በጭንቅ ውስጥ በነበርኩበት ጊዜ ውእቱ እግዚአብሔር ወውእቱ ሰማአኒ፣ እሱ እግዚአብሔር ራሱ ሰምቶ ከመከራዬ መልአኩን ልኮ አዳነኝ ይላል። ፈነወ መልአኮ ወአድኀነኒ እኖ መልአኩን ልኮ አዳነኝ አለ። ከኔ በላይ የሆኑ ሰዎች ነበሩ፣ ነገር ግን ጎልያድን በእነሱ እጅ እንዲወድቅ አላደረገውም። ቅባ መንግስቱ በእነሱ ላይ እንዲፈላ አላደረገውም። እግዚአብሔር እኔን መልአኩን ልኮ አዳነኝ ይላል። ይህንን ኃይለ ቃል የተናገረው ጎልያድን እንዴት እንደጣለው ከጎለያድ እጅ እንዴት እንደወጣ ሲናገር ስለ ራሱ ሲመሰክር ነው የተናገረው። ጎለያድ እጅግ በብዙ ስልጠና የሰለጠነ የጦር መሳሪያ የታጠቀ በታጠቀው የጦር መሳሪያ የሚተማመን ነበረ። ነገር ግን እኔ እግዚአብሔር መልአኩን ልኮ ከሱ እጅ አዳነኝ። ወነሳይኩ ሰለስተ ወጻፍ ኩስ ተፍጽሞ አሚያ ወድቀ በኃይለ እግዚአብሔር። እኔ በእጀ ምንም አልነበረኝም የምተማመንበት መተማመኛዬ የእግዚአብሔር ቸርነት የመላአኩን ጠባቂነት ብቻ ነበረ። ሶስት ጠጠሮችን አነሳው፣ አንደኛውን ወነጨፍኩ። ያኔ መልአኩ ቅዱስ ሚካኤል የለበሰውን ያን የብረት ልብስ ከፍ አድርጎ አነሳልኝ። እኔም የወነጨፍኳት ወንጭፍ ግንባሩ ላይ አረፈች። በዚህ ጊዜ ጎልያድ ወደቀ። እኔም የራሱ የታጠቀውን ሰይፍ አንስቼ አንገቱን ቆረጥኩ፣ ለዘላለሙም ጭንቀትን፣ መዋረድን ከእስራኤል አስወገድኩ ይላል። ታዲያ በዚህ መካከል እንደነበርኩ ለአምላኬ ማነገረው እሱ ራሱ ሰማኝ። መስማት ብቻ ሳይሆን መልአኩን ልኮ አዳነኛል። ለምን ቢባል እግዚአብሔር ማን ይነግረዋል? ልብ ያሰበውን ኩላሊት ያመላለሰውን የሚያውቅ ዘንበለን ንስአሎ ይውፍት ወተነ ገና ሳንለምነው የሚያስፈልገንን አውቆ የሚሰጠን እሱ ነውና፣ ለዳዊት የሚያስፈልገውን አውቆ ሰዎች ብዙ ነገር ቢመርጡም እግዚአብሔር ግን ዳዊትን የመረጠ እሱ ነውና ቅዱስ ዳዊት እንዲህ በማለት ተናግሯል ማለት ነው እንግዲህ ይህን ማየት ያስፈልጋል። ከጎልያድ እጅ ጠበቀኝ ጠበቀኝ ወነሣእኩ ሰለስተ አዕባነ በሶስት ጠጠር አንስቼ በአንዷ ጠጠር ጣልኩት በማለት የተናገረ ነው። የምተማመነው በእግዚአብሔር ኃይል ነው። መተማመኛው እግዚአብሔር የሆነ ምን የሚያሸንፈው ነገር አለ? የለም። ኢይቀርብ እኩይ ኀቤከ ወኢይበውእ መቅሠፍት ቤተከ በማለት መዝሙር ዘጠና ላይ ከቁጥር አስር እስከ አስራ አንድ ላይም ይናገራል በእውነት ክፉዎች ወደ አንተ አይቀርቡም ክፉዎች ወደ አንተ ቢቀርቡም እንኳን አንተን ድል ሊነሱህ አይችሉም መቅሰፍትም ወደ ቤትህ አይገባም ለምን ካልከኝ መተማመኛ እግዚአብሔር ከሆነ እስመለመላይቲ ዝዞሙ በንቲያከ ከመይቀቡ ከበኩሉ ፍናዊከ በመንገድህ በሕይወትህ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። በእደዊሆሙ ያነሥኡከ ብትወድቅ እንኳን ከወደክበት መላእክት ያነሱሃል፣ እንዳትሰነካከል በመንገድህ ሁሉ ይጠብቁሃል። ክፉ ሰዎችን በአንተ ላይ ክፉ ሰዎች ቢነሱ እንኳን በነዛ በክፉዎቹ ላይ ተሰለጥንባቸዋለህ እያለ ይናገራል። ይህንን ማየት ተገቢ ነው። ላይ ለተኩላው ከሲት ክፉ ሰዎችን ላይ ትሰለጥንባቸዋለ። ታዲያ ዛሬ ሰኔ 12 የቅዱስ ሚካኤልን በዓል ከምናከብርበት አንዱ የቫይራንን ለቫይራን ያደረገውን ተአምር በማሰብ ነው። የቫይራን ወላጆች በእግዜር ቸርነት በቅዱስ ሚካኤል ጠባቂነት የሚተማመኑ በየወሩ የቅዱስ ሚካኤልን በዓል የሚያከብሩ በተለይ ደግሞ የሰንኔ ሚካኤልን እና የህዳር ሚካኤልን አጥብቀው የሚያከብሩ ለነዳያን የሚመጸውቱ በዓሉን የማያስታጉሉ ናቸው። የባይራን አባት ባይራን ከመወለዱ በፊት የሞተ ነው፣ ያኔን የሞተው ታዲያ በሚሞትበት ጊዜ ለባይራን እናት ወይም ለሚስቱ የነገራት የቅዱስ ሚካኤልን በዓል መታሰቢያ እንዳታስታጉይ አይዞች ብሎ ከዛ በኋላ ከዚህ ከሚያልፈው ዓለም ወደማያልፈው ዓለም በሞት ተሸጋግሯል። በዚህ ጊዜ የባይራን እናት ባይራንን ልትወልድ ባለችበት ጊዜ ቅዱስ ሚካኤልን ስትጠራው ፈጥኖ ደረሰና ከዚያ ከምትጨነቅበት ምጥ እንድት በሰላም እንድትገላገል ወንድ ልጅ እንድትወልድ ካደረጋት በኋላ እንዲህ ብሏታል። በእውነቱ ይሄ አሁን የተወለደው ሕፃን በአንቺ ጎረቤት ያለውን ረራሄ የሌለውን የዚህን ክፉ ባለጸጋ ሀብት ንብረት ይወርሳል ብሎ ሲነግራት፣ ያ ክፉ ባለጸጋ ሰምቷል። ታዲያ ይህንን እንዴት ነው የእኔን ሀብት ንብረቴን እንዳይወርሰኝ ማድረግ እምችለው ብሎ አንቺ የቅዱስ ሚካኤል በዓል እንዳይታጎል ታደርጊያለሽ፣ ትዘክርያለሽ። ገንዘብ ደግሞ የለሽም። እኔ ልጅ እንደሌለኝ ከአንዲት ልጅ በቀር ታውቂያለሽ። ልጅሽን ስጭኝና በማር በወተት በእንክብካቤ ላሳድገው ብሎ ሃያ ወቄት ወርቅ ይሰጣታል። በቅዱስ ሚካኤል ጠባቂነት በእግዚአብሔር ቸርነት የምትተማመን ምንም እንደማያደርገው በቅዱስ ሚካኤል ጠባቂነት ተማምና ልጇን ለዚህ ክፉ ባለጸጋ ሰጠችው። ይህ ክፉ ባለጸጋ ሀብት ንብረቱን እንዳይወርስበት ፈልጎ በሳጥን አድርጎ ወደ ባህር ወስዶ እንዲሞት ፈልጎ ጣለው። ነገር ግን ቅዱስ ሚካኤል በባህሩ ውስጥ በሳጥን እያለ ጠበቀው። በሰላም ሂዶ ልጅ ለሚፈልግ መካን ለሆነ በጎቹን ለሚጠብቅ ከአንድ ሰው ካለበት ወደዚያ ቅዱስ ሚካኤል በሰላም አደረሰው። በኋላ ያ ሳጥን ሲመጣ አይቶ ይሄ በጎቹን የሚጠብቅ ባለጸጋ በእውነቱ ከነጋዴ ወይም ከሚነግዱ ሰዎች ውሃ ይዞት የመጣው የወርቅ ሳጥን መስሎት በኋላ አውጥቶ ከፍቶ ሲያየው ወርቅ ሳይሆን ወርቅ የሆነ ልጅ ነው። እግዚአብሔር ለእኔ የሰጠኝ ልዩ ስጦታዬ ነው ከባህር ያገኘሁት ልጄ ነው ሲል ስሙን ባይራን አለው። በባህር መካከል የጠበቀው ቅዱስ ሚካኤል ነው። ከዚህ ባለጸጋ እንዲገናኝ ያደረገው ቅዱስ ሚካኤል ነው። መክፈቻ ቁልፉን ከአሳሆድ ውስጥ እንዲገኝ ያደረገ ይህ እስራኤላውያንን ሲመራቸው የነበረ ለተጨነቁ የሚደርስ ርኅራኄው የበዛ ቅዱስ ሚካኤል ነው። ስለዚህ ይህ ባይራን በእንክብካቤ አደገ። ካደገ በኋላ ይህ ክፉ ባለጸጋ ለንግድ ሲሄድ ከዚህ ባይራንን ካሳደገው ሰውዬ ቤት ሲደርስ መሽቶበት አደረ። ታዲያ ከፍቅሩ ጽናት የተነሳ ያ ባለጸጋው በጎቹን እየጠበቀለት ያደገው ባሕራንን ያሳደገው ባሕራን ባሕራን እያለ ሲጠራው ሰማ። ምንት ትርጓሜሁ ለባሕራናት ባሕራን የሚለው የስሙ ትርጓሜ ምንድን ነው? አስር ጊዜ ባሕራን ባሕራን ስትል እሰማሃለሁ አለው። የዚህማ የስሙ ትርጓሜ ከባሕር የተገኘ ማለት ነው። ከባሕር ያገኘሁት እግዚአብሔር በልዩ ስጦታው የሰጠኝ በባሕር ውስጥ ሲሆን በልዩ ጥበቃው ጠብቆ ከኔ ጋር ያገናኘው ልጅ ስለሆነ ነው ባይራን ያልኩት አለው። እንዴ ስንት ዓመት የሆነዋል አለው? ቢበዛ ሀያ ዓመት የሆነዋል ሀያ ዓመቱ ይሆናል አለ እሱ የጣለው እንደሆነ ዘመኑን አስልቶ እኔ ይሞታል ብዬ ብጥለው ለካም በዚህ መጥቶ በሰላም አድጓልን ብሎ ሌሊቱን እንዴት መግደል እንዳለበት እቅር ሲያወጣ በምን መንገድ ሳይነቃበት እንደሚገለው ሲያወጣ ሲያወርድ አደረ። እንቅልፉን ትቶ ለምን ሲባል፣ ዋልቦሙ ሰላም ለእኩያን፣ ለክፉ ሰዎች ሰላም የላቸውም፣ እንቅልፍ የላቸውም እንደሚባለው እንቅልፉን አቶ ሰላሙን አቶ ይህንን ልጅ የሚገልበትን እቅር ሲያወጣ ሲያወርዳደረ በማግስቱ ሲነጋ ለዛ ሰው እንዲህ አለ ከቤቴ ረስቸው የመጣሁት ልዩ የሆነ እቃለኝ። ወደዛ መልእክት ያደርስልኝ ዘንድ እባክህ ባይራንን ስጠኝ አለው። እግዚአብሔር የሰጠኝን ልጅንስ አልሰጥም አለ። ለሄደበት ለመንገድ ለተጓዝበት ሀያ ወቄት ወርቅ እሰጥሃለሁ ብሎ ሀያ ወቄት ወርቅ ከፍሎ ለባይራን የሞቱን ደብዳቤ አሸክሞ ይህ ልጅ እንደደረሰ ፈጥናችሁ ግደሉት። ያኔ ሀብት ንብረታችን ይወርሳል ብዬ ባህር ላይ ጥዬ ገደልኩ ያልኩት ነው ብሎ የሞቱን ደብዳቤ ጽፎ ለባይራን ሰጠው። ማንም ሰው አሳየኝ ቢልህ እንዳታሳይ ብሎ ባይራንን ወደ ቤቱ ላከው። ነገር ግን በመንገድ እያለ መንገዱን ሲያቀናለት መንገዱን ሲመራው የነበረው ቅዱስ ሚካኤል በሕይወት ዘመኑ የጠበቀው ቅዱስ ሚካኤል ወደዚህ ሰው ቤት ሊደርስ አንድ ቀን ሲቀረው በንጉስ አምሳል፣ በመኮንን አምሳል በፈረስ ላይ ተቀምጦ ጭፍሮች ዙሪያውን ከበውት ተገለጠለት። አንተ ጎበዝ ሆይ የያዝከው አስከው ምንድን ነው አለው። ይህንማ ወደ ቤቱ እንዳደርስ እገል የሚባል ሰው ሰጥቶኝ ነው አለ። እስኪ እንደ ያዝከው አሳየኝ አለው። በኋላ ሲያሳየው እፍ ብሎ ቅዱስ ሚካኤል የሞቱን ደብዳቤ ወደ ሕይወት ሞቱን ወደ ሕይወት ሐዘኑን ወደ ደስታ እንባውን ወደ ፈገግታ ቀየረለት። በእውነቱ የባይራንን የሞቱን ደብዳቤ የቀየረ ቅዱስ ሚካኤል በልዩ ልዩ መከራ ውስጥ ያለነውን የእኛንም መከራችን ይቀይርልን፣ ጭንቀታችን ያስወግድልን። የእግዚአብሔር ቸርነት የመላኩ ጠባቂነት አይለን። ከዛ በኋላ ወስዶ ለባለቤቱ ሲሰጥ፣ እኔ በሩቅ ወደ ሩቅ አገር ሂጃለሁ፣ በተሎ አልመለስም። ስለዚህ በቤቴ ማጀት የጎረሰውን ደጃፍ የመለሰውን ሀብት ንብረቴን ሰጥታችሁ አንዲት ልጄን አጋብታችሁ በክብር እንድትሰጡት እንድታከብሩ ትፈልጋለሁ ብሎ ያ መልእክት ተቀይሮ እንዲህ በሚል ተጻፈ ይህንን መልእክት አይተው ማይተሙን አይተው ከዛ በኋላ ባይራንን ለልጁ አጋብተው አንድ ወር ሙሉ የደስታ ዘፈን እየዘፈኑ ኖሩ። በኋላ ወደ ቤቱ ሲመለስ የባለ ጸጋ የደስታ ዘፈን ሲዘፍኑ ሰማ። ምንድን ነው የምሰማው? አለ። የላከው መልእክት እኮ ወደ ቤት በደረሰ ጊዜ በመልእክት መሰረት የላከውን ልጅ ለልጅ አጋብተን ይኸው አንድ ወር ሙሉ እየተደሰትናለን፣ አሉት። ደንግጦ ከወጣበት በቅሎዋ ላይ እወርዳለሁ ሲል ወደቀ። በዚህ ጊዜ ሞተ። እሱ ብቻ ሳይሆን ባለቤትሽ በዚህ ታይ ወድቆ ሞተ የሚል ሰምታ፣ ከቤቷ ሰገነት ላይ ወድቃ ያቺ ሚስቱም ሞተች። አሁን የቤቱ ወራሾች ያቺ ልጅቱና ባይራን ሆኑ። እንዲህ ነው በሰዎች ላይ በአንተ ላይ ሊደረግብህ የማትወደውን በሰዎች ላይ አታድርግ። ምክንያቱም ቅዱስ ጳውሎስ እንደተናገረው ሁሉም ሰው የሚያጭደው የዘራውን ነው። ይሙት ብሎ የሞቱን ደብዳቤ አሸክሞ ወደ ቤቱ ልኮ ነበረ። ነገር ግን ባይራን ይሞታል ተብሎ ሲጠበቅ የሞቱን ደብዳቤ ያሸከመው ራሱ ሞተ። እንዲህ ነው እግዚአብሔር ታሪክን ይቀይራል። ሙተዋል፣ ወድቀዋል ሲባል ከውድቀታችን አንስቶ ታሪካችን ይለውጣል። ስለዚህ እንዲህ አይነት ታሪካችን በበጎ እንዲጻፍ ምን ማድረግ ያስፈልጋል ከተባለ በእግዚአብሔር ቸርነት በመላኩ ጠባቂነት ፍጹም የሆነ እምነት ሊኖረን ያስፈልጋል። ለዚህ ነው ቅዱስ ዳዊት እንዲህ ይላል፣ እግዚአብሔር ምመና ለሕይወትየ፣ ምንትኑ ያደነግፀኒ በእውነቱ እግዚአብሔር የሕይወቴ መተማመኛዋ ነው። እግዚአብሔር የሕይወቴ መተማመኛዋ ከሆነ ምን ያስደነግጠኛል? ምን ያስፈራኛል? የሚያስደነግጥ የሚያስፈራ ነገር እንኳን ቢኖር መላይቱን ስለ እኔ ያዛቸዋል። ከፊት ከኋላ ከቀኝ ከግራ ይጠብቁኛል፣ ይመሩኛል። በጨለማ ውስጥ ለነበሩት ለእስራኤላውያን ከፊት ለፊታቸው እየቀደመ መንገዳቸውን ሲያቀናላቸው ጨለማቸውን ሲያርቅላቸው የነበረ ቅዱስ ሚካኤል ከኔ ጋር ይሆናላል። የጨለመ ሕይወቱን የሞቱን ደብዳቤ የለወጠለት ቅዱስ ሚካኤል የቫይራንን የሞቱን ደብዳቤ የለወጠበትን ነው የምናከብረው ማለት ነው። ሰኔ 12 የሚከበርበት ከሚከበሩበት እለት አንዱ ቅዱስ ሚካኤል የቫይራንን የሞቱን ደብዳቤ የለወጠበት ዕለት ስለሆነ ነው። እንዲህ እንድንሆን እኛ ምን ማድረግ ያስፈልጋል ስንል ከእምነት በተጨማሪ በፍቅሩ መጽናት ያስፈልጋል። የቫይራን ቤተሰቦች በቅዱስ ሚካኤል በፍቅሩ የጸኑ በፍጹም እምነታቸው የጸኑ ነበሩ። ስለዚህ ልጃቸውን እነሱ ከሚጠብቁት ይልቅ ለእግዚአብሔር አሳልፈው ሰጡ። ለቅዱስ ሚካኤል አሳልፈው ሰጡ። በዚህ የተነሳ ቅዱስ ቅዱሳን መላይቱን ስላንተ ያዛቸዋል ከመይቀቡ ከ በኩሉ ፍናዊከ በሄርክበት በመንገድህ በሕይወት ሁሉ ይጠብቁ ዘንድ መላይቱን ያዛቸዋል ተብሏልና ቅዱስ ሚካኤል የባይራንን የሞቱን ደብዳቤ የለወጠበት በመንገዱ የጠበቀበት በመላ ዘመኑ የተራዳበት ዕለት የሚታሰብበት ነው ማለት ነው። ስለዚህ ይህንን በዓል ስናከብር እኛም በልዩ ልዩ መከራ ውስጥ ብንሆን፣ እኛም በልዩ ልዩ ጭንቀት ውስጥ ብንሆን የባይራንን የሞቱን ደብዳቤ የለወጠ ቅዱስ ሚካኤል የእኛንም እንደሚለውጠው በፍጹም እምነቱ ነን። በዓሉን ማክበር ያስፈልጋል። በመጠራጠር ሳይሆን በፍጹም እምነት በዓሉን ስናከብር፣ በማጉረምረም ሳይሆን በፍጹም ፍቅር መሆን መቻል አለበት። ስለዚህ የባይራንን የሞቱን ደብዳቤ የለወጠ ቅዱስ ሚካኤል የሁላችንንም መከራችንን በደስታ ይለውጥልን። የእግዚአብሔር ቸርነት የመላኩ ጠባቂነት አይለየን። ፈነወ መልአኮ ወአድኀነኒ፣ እነሆ መልአኩን ልኮ አዳነኝ። እግዚአብሔር መልአኮ ቅዱስ ሚካኤል ልኮ ከተጻፈለት ወይም ደግሞ ከተደገሰለት የሞት ድግስ ያወጣው ቅዱስ ሚካኤል ሁላችንም ከመከራ ይሰውረን። ይቆየን።